በጅማ ዞን ባለፉት ዓመታት የአፈር ማዳበሪያና ምርጥ ዘር ዘግይቶ መቅረብ በአርሶ አደሮች ዘንድ ቅሬታን ሲፈጥር ነበር። ነገር ግን በዚህ ዓመት ችግሩን ለመቅረፍ የተጠቀሱትን የግብርና ግብዓቶችን የማጓጓዝ ሥራ አስቀድሞ የጀመረ ሲሆን እኛም ስርጭቱ ምን ይመስላል ስንል ጠይቀናል። የዞኑ የጎማ ወረዳ አርሶ አደሮች የአፈር ማዳበሪያ አቅርቦትና ስርጭት ከአምናው የተሻለ መሆኑን የነገሩ ባለፈው ዓመት ብዙ ውጣ ውረድ ነበር። በዘንድሮ ዓመት ምንም ያየው ችግር የለም እስካሁን ዘር ወስጃለሁ በበኩሌ በ8 ስድስት6 ስልሳ ቀበሌ ነው አምጥተው ያከፋፈለን። ለማዳበሪያ ደግሞ ገና ዛሬ ነው የመጣሁት። እንግዲህ ገና ያየሁት ነገር የለም፣ ችግር ይሄ አለ ብዬ የምለው ነገር የለም። ዩሪያ፣ ዳፕ፣ ዳፒ ፕሎቲ ዩሪያና ዳፕ ሁለቴ ተመላልሼ ወረፋ ጠብቄ ወስጃለሁ። አሁን ደግሞ የበቆሎ ምርጥ ዘር ለመውሰድ እየተጠባበቅኩ ነው አማሞ ሰኝ ሚናኒ ከዘር አቅርቦት ጋር በተያያዘ በዞኑ የሚመረተው ቢኤች 661 የበቆሎ ምርጥ ዘር እጥረት እስካሁን እንዳልገጠማቸው የጠቀሱት አርሶ አደሮች የአካባቢው ስነ ምህዳር ጋር በጣም ተስማሚ የሆነውን የሾኔና ሊሙ የበቆሎ ምርጥ ዘሮችን ማግኘት አስቸጋሪ መሆኑን ተናግረዋል። ረኮን ሀገስ ወረንጅሩ ወሩ ሰኝ ረት ረኮ ማደበሪያ ጋር ተያይዞ ምንም ችግር የለብንም ነገር ግን የሾኒና የሊሙ የበቆሎ ምርጥ ዘር እጥረት አለ። እኛ አካባቢ ምርት የሚሰጡት እነዚህ የበቆሎ ዘሮች ናቸው። የዘርም ጉዳይ ችግር አልገጠመኝም። የማዳበሪያም አወሳስሉ ላይ በዘንድሮ ዓመት የገጠመኝ ችግር የለም። ዋጋ ጭማሪ ብቻ ነው ዘንድሮ በከታሙዱጋ ዩኒየን የአፈር ማዳበሪያ የስርጭት ክፍል ኃላፊ አቶ አህመድ ዲናባ አቡንጉ ባለፉት ዓመታት የአፈር ማዳበሪያ ዘግይቶ መግባቱ የእርሻ ስራን ሲያስተጓጉል እንደነበር ተናግረዋል። ይሁን እንጂ በዚህ ዓመት ችግሩ መቀረፉንና በአምስት ወረዳዎች ውስጥ የአፈር ማዳበሪያና የዘር ስርጭት እያከናወኑ መሆኑን ገልጸዋል። በመጋቢት ቀርቦልን መጋዘናችን እንደደረሰ እኛም ደግሞ ለትራንስፖርቶች ሁሉ አፋጥኖ እንዲያደርሱ አድርገን ማህበራትን እንዲደርስ አድርገናል። በአሁኑ ሰዓት ማህበራት ለአርሶ አደሩ ስርጭቱን በጥሩ ሁኔታ እያሰራጩ ነው ማለት ነው። የጅማ ዞን የህብረት ስራ ማህበራት ኤጀንሲ አስተባባሪ አቶ ድማሙ ንጋቱ በበኩላቸው በዚህ ዓመት ከ1 ሚሊዮን 300 ሺህ ኩንታል በላይ የአፈር ማዳበሪያ በዲጂታል የግብይት ዘዴ ለአርሶ አደሩ ለማድረስ ታቅዶ ለባለሙያዎች አስፈላጊ ስልጠና መሰጠቱን ገልጿል። 171 የሚሆኑት ባለሙያዎችን አሰልጥነን ነዋለ ነው ማለት ነው። ክፍያውን የሚያስፈጽሙ ለነሱ የሚሆነውን ክፍያውን የሚፈጽሙበት የኤሌክትሮኒክስ ማቴሪያሉንም ለነሱ አቅርብን። ስልጠና ሁለት ዙር ሰጥተናል። ሁለት ዙር አሰልጥነን እነሱም ስልጣኑን እንደወሰዱ ለገበሬ የአለምንም ጣልቃ ገብነት፣ ሶስተኛ አካል ጣልቃ እንዳይገባ፣ የዋጋ መጨመር እንዳይኖር፣ ይህን ሁሉ አድርገን እየተሰራ ነው ያለ ነው። የሾኔና የሊሙ የበቆሎ ምርጥ ዘሮች ፍላጎት ከፍተኛ መሆኑን የጠቀሱት ኃላፊው ለዞኑ የደረሰው ኮታ ለወረዳዎች መከፋፈሉን ተናግሯል። ከዚህም በተጨማሪ ከዚህን ቀደም ከአፈር ማዳበሪያ ግብይት ጋር ተያይዞ የሚታየውን ሕገ ወጥነት ለመከላከል ግብረ ኃይል ተቋቁሞ እየተሰራ መሆኑን በመጥቀስ አንደኛ የመዳበሪያ ሽያጭ ላይ ወይም ደግሞ የመዳበሪያ አቅርቦት ላይ የሚሰሩ 330 መጋዘን አለ። የማብራት መጋዘን፣ እነዚህ መጋዘኖች የራሳቸው ነው። ስቶርማን አላቸው። ለስቶርማኖቹ እያንዳንድ ወዳጆቹ የግንዛቤ ማስጨበጫ ሰጥተናል። ህገወጥ ስራ መስራት እንደሌለባቸው፣ ያን አድርጎ ከተገኙ ደግሞ ህዝብ ክትትል አድርጎ በተለያየ በሚዲያ በስልክ ቤት በኩል እኛን አግኝቶ መረጃውን ይሰጡናል የሚሉን በመንግስት ባለስልጣናቶች ጋር በተለያዩ የመንግስት አደረጃጀቶች ጋር መረጃ ተላውጠን እየሰራን ነው ያለነው። በዞኑ እስካሁን ድረስ 170 ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች መከፋፈሉ ተመላክቷል።